አንተ ከቶ ግድ የለህም፣ ስለ ፍቅር አልገባህም። ስለዚህ ፈተና ተፈተኛ እስቱዲዮ ውስጥ ነው ተምታይታ አይደለም። ብዙ ከሄድኩኝ አለቅሳለሁ። አልፈልግም። ትንሽ ነገር ይበቃሻል መሰለኝ። ኢሞሽናል እንጂ ስቱዲዮ በፊት እዚህ ጋ ቀለበት ነበር አውልቀሽ ነው የገባሽው? ሰላም መገናኛ ፕሮግራማችን ጀምሯል። እንግዲህ ዛሬ ከማን ጋር ነው የምንገናኘው? ከብዙ ሰዎች ጋር የተገናኘን የወሪዎችን እንጫወታለን። ዛሬ ብስራት አለች። ብስራት ኳን ደህና መጣሽ። ኳን ደህና ቆየኝ። እንደምን አለሽ? እግዚአብሔር ይመስገን። ደህና ነህ? አለን አለን። ምንድን ነው የምናቀሽ? መጀመሪያ በከቨር ነው የምናቀሽ አይደል? ከቨር በጣም ቆንጆ ቆንጆ ሙዚቃዎችን አሰምተሽ ነህ። ሰው ወዶልኛል። ሰው ወዶልሻ። በጣም ቆንጆ ድምፅ እንዳለሽም አረጋግጠናል። ክብር ሰዎች፣ አመሰግናለሁ ወደ ሙዚቃ ገባሽ? እንዴት ነው ሙዚቃ በመውደድ ደረጃ ከልጅነቴም ወዳለው ግን፣ ድምፅ እንዳለኝ ምናምን አላውቅም ነበረና ቅርብ ነው እንደውም 2011 ላይ ያጎቴ ልጅ አለ እና እንዲሁ እያወራን ምናምን ዘፋኝ ብትሆኝ ግን ደስ ይልሻል አይነት ነገር እኔ ደግሞ ከዛ በፊት ትወና ነበረ ምሰራው ቲያትር ምናምን ቲያትር ክፍለ ሀገር እና ከዛ አዎ እንዴ፣ ድምፅ ቢኖረኝ ምናምን ነገር ብዬም እስቲ ምናምን። ግን ይሄ እየዘፈንኩኝ ስልኬ ቴሌግራሜ ላይ ምናምን እኮ አስቀምጣለሁ ለሰው ግን አላሰማውም ነበር። ከዛ አላመሽበት ነበር። አዎ በቃ አላቅም እንዳለኝ። ከዛ ሰምቶት እንዴ፣ ምናምን ነገር ብሎ ጓደኞች አሉት እሱ ሙዚቃ ውስጥ ያሉ ምናምን በዛ በዛ ቀስ እያለ መስመሩ ያዘ። የአባይ ደሩ ደሩ የበቅላል ጥንበለል የአባይ ደሩ ደሩ የበቅላል ጥንበለ ወጥ ለርግህናና ላየሁም ልበል እስቲ ከመጀመሪያውን ጀምር። የት ነው ውልደትሽ? ውልደቴ ጎንደር አካባቢ ማክሰኝት የምትባል ከተማ የተወለድኩት። ብዙ በጣም ብዙ ትልቅ ድምፃውያን ከጎንደር አካባቢ ይባላል። የባህል አይደል ማሲንቆ ይመስለኛል እዛ አካባቢ ነበር። አዎ አዎ፣ እኔም እሰማለሁ። ቡርቧክስ ቡርቧክስ የምትባል ከተማ እንደዛ እንዳለ በደንብ የሚያማምር ድምፅ ያላቸው ሰዎች እዛ እንደሚኖሩ እሰማለሁ። ከጎንደር ወደ አዲስ አበባ አይ የተለያየ ሀገር ነው ያደግኩት። ይሄ እዛው ማክሰኝት አይደለም የተወለድኩት ነው እንጂ ብዙ ዓመት አልኖርኩም። ጭልጋ የሚባል ሀገር ኖር ያለው ከዛ ደግሞ በመጨረሻ ሰቆጣ የምትባል ከተማ ሁለት አመት ቆይቼ ከሰቆጣ ነው አዲስ አበባ የመጣሁት። ስለዚህ በጣም ብዙ ከተሞች ደርሰሽ ነው አዲስ አበባ ላይ የተገኘሽው? እንግዲህ አዎ እንደዛ ነው፣ የምኖረው ከአክስት ከአጎት ጋር ምናምን ስለሆነ ያደኩት የተለያየ ቦታ። ስለዚህ አዲስ አበባ እንደመጣሽ ወደ ትምህርት ወይስ ትምህርት አልቆ ነው የመጣሽው ወደዚህ? አይ አስራ ሁለት ጨርሼ እዚህ መማር አለብኝ አልኩና ቤተሰብ ያው አጀንዳው ለሙዚቃው ነው ግን እሱን ቀጥታ ብላቸው ስለማይሰሙኝ አዲስ አበባ ለመማር እማራለው፣ በቃ እዛ ነው ዲግሬን የምማረው ምናምን በግል ብዬ እዚህ መጣውኝ። ከዛ ትምህርቱ አለ፣ እኔ ግን በጎን ደግሞ አብዛኛውን ሰዓት ተልካሻ ምክንያት ተልካሻ ቢሆን አይፈቅዱማ እነሱ አይማራለሁ በሚል ትምህርቱ ላይ እንዴት ሆነ ስለሆነ ቀ ወይስ እየተማርኩኝ? አሁን የተማር ነው ሶስተኛ ዓመት ተማሪ ነው። ኦኬ። ግን ትንሽ ከትምህርቱ ይልቅ ወደ ሙዚቃው እንደምታዘነ ብዙ ጭንጭምታዎች አሉ። ጭንጭምታ ነው አልተረጋገጠም። ከአንቺ ነው የሚሰማው። እውነት ነው? አይ እውነት ነው፣ ምክንያቱም እነሱን ለማሳመኛም ነው እንጂ በቃ ሙዚቃው ላይ ነው በደንብ። በቃ እንዴ እሱም ብዬ ነው የመጣሁት። ነው የሚባለው አሁን ትምህርት ላይ የምታሳልፈው ጊዜ ይልቅ ስቱዲዮ ውስጥ የምታሳልፈው ጊዜ ይበልጣል ነው የሚባለው። አዎ እንደዛ ነው። አሁን ላይ በእርግጥ ፋሚሊም ተረድተውኛል፣ በቃ አውቀውታል። መጀመሪያ ላይ ግን እሱን አንደርስታንድ እንዳያደርጉም ገባህ። እዚህ መጥቼ በዛ ላይ እንደመጣው ብቻዬን ነው የምኖረው ምናምን እና ከእድሜም ጋር ምናምን ትንሽ ይጨንቃል አይደለ? ከዛ ከዛ አንጻር ፋሚሊ ትንሽ ምቾት አልሰጣቸውም። ግን ያው ስለዚህ ፈተና ተፈትነን ስቱዲዮ ውስጥ አይ በጣም ጥሩ እስኪ ታዲያ ወደ ሙዚቃ ገባሽ ጀምሮ በጣም ብዙ የምናየው ከቨር ነው ማሻፖች ነው ብዙ የሰራሽው ዩትዩብ ላይ ስንት ቪው አለው ቆየ ከተለቀቀ አላየሁትም ግን አትሊስት ሚሊንስ ነው ከሚሊየን በላይ ነው ስለዚህ በጣም ብዙ እይታ አለው አዎ በጣም ከጠበቅኩት በላይ ነው ምክንያቱም በቃ እንደመጣሁኝ ነው ከቨር ሚውዚክ የጀመርኩት እና ሰው ይሄ ከጠበቅከው በላይ ያለ አይደለ? በከበር የማንጠብቀው አይነት ምላሽ በጣም እግዚአብሔር ያክብርልኝ። እዚህ አጋጣሚ እንግዲህ እኔ በጣም ሰምቻቸው በጣም ወድጃቸዋለሁ ሙዚቃዎቹ። ሰው ለሰው ይፋቀር፣ ሁሉም ቢተባበር የት ይደረስ ነበር፣ ቢጥር ቢጥር የት ይደረስ ነበር። እንግዲህ ወደ ሌላ ሳንገባ እስኪ ለተመልካቾቻችን አንድ ክብር እሺ፣ የጉንፋን ምናምን ልበል። አንድ ቀበል፣ መገናኛ ላይ ዝም ብሎ መገናኘት ነው እንጂ ሰበብ የለም። እሺ፣ እሺ ለዛሬ እንድበቃ ያረግሽኝ፣ እንደገና ፈጥረሽ ያኖርሽኝ ሞልተሻት የህይወትን ጓዳ ከፍለሻል። ለራስሽን ለኔዳ ይገርመኛል። ሰው እንዳልን ኮርጎ ሰውዬ የቆጠረኝ፣ ስንቱን ሊያሳምነው ልብሽ ፈጠረኝ። ለእናቴ ነው በዚሁ አጋጣሚ

ምንድን ነው የምንጠብቀው? አልበም ነው የምንጠብቀው ወይስ የተወሰኑ ሲንግሎች እናያለን? የተወሰኑ ቆንጆ ቆንጆ ክሊፖች አይቀርም፣ አይቀርም። ያው አልበምም እየሰራሁ ነው። አልበም በመስራት ላይ ነኝ። ግን ሲንግሎቹ ይቀድማሉ። አሁን በቅርብም ለመልቀቅ ያሰብኩት ሲንግል አለ። ሲንግሎቹ ቀድመው ነው ከዛ አልበሙ የሚከተለው። ግን እሱንም እየሰራሁኝ ነው። አልበም አለ ብዙ ጊዜ ስፔሻሊ ኢትዮጵያ ውስጥ አንድ ወደ አርት ሊመጣ ሰው ወደ ፊልሙም ሊሆን ይችላል፣ ወደ ሙዚቃውም ሊሆን ይችላል። በጣም ብዙ አይነት ገጠመኞች ያሳልፋል። ሴት እንደመሆንሽ መጠን እስፔሻሊ ከክፍለ ሀገር መተሽ ብቻሽን እዚህ የመኖርሽ ሁኔታ አለ። ምን አጋጠመሽ? ምን ሀስል ነበረው? ወደዚህ ኢንዱስትሪ ወደ ሙዚቃው ኢንዱስትሪ ለመግባት ምን ምን አጋጥሞሻል? ምን ቻሌንጅ የነበረው ቻሌንጅ እንኳን በጣም በቃ ሙዚቃ ውስጥ አለ፣ አርት ውስጥ ያው አንተም ታውቀዋለህ ቻሌንጅ አለው በደንብ በጣም። ይሄ ተስፋ የምትቆርጥበት ሰዓት ሁሉ ይበዛል። ግን እኔ ትንሽ ቸግሮኝ የነበረው ፕሮዲሰር ምናምን ከማግኘቴ በፊት ፕሮዲውስ የሚያደርጉኝ ሰዎች፣ ያው ሰው አላቅም እንደመጣሁኝ። ስለዚህ በራሴ ለመስራት ዘፈኖችን ያው በጣም ብዙ ገንዘብ ከቤተሰብ መጠየቅ አልችልም። ስለዚህ የሆነ መጠነኛ በሆነ ገንዘብ ነው አይደለ፣ ዘፈን መስራት እንትን የምትለው እና እንደዛ በጣም በቃ በየስቱዲዮ ምናምን ግጥም ይሰራልኝ ሰው አላቀውም ነበረ። አካሄዱ አላቀውም፣ ግጥም ማን ጋ መሄድ እንዳለብኝ ዜማ ምናምን የሚለው በራሱ ትንሽ ያወዛግብ ነበረ። ማኔጅ የሚያደርግህም ሰው ያስፈልጋል እንደጀማሪ። ከዛ ግን እግዚአብሔር ይመስገን ያው ብዙ ሰዎች የሆነ እንዴት ነው ፈልገውኝ ይመጣሉ፣ ፕሮዲስ እናድርግሽ፣ ብዙ ሰዎች እና በቃ በዛ መልኩ ገባሁኝ እንጂ እኔ ብቻዬን ላድርግ ባልኩበት ሰዓት ግን ትንሽ ይከብድ ነበረ፣ በጣም ተስፋ ያስቆርጥ ነበረ። አንዳንድ ሰዎች ትሬት የሚያደርጉ መንገድ፣ አንዳንድ ሰዎች ደግሞ ፕሮዲውስ እናድርግ በሚል ግን ይሄ በቃ ገንዘብ ላይ ያላቸው አቋም እንዴት ምንም አታቅም አይነት ነገር ነው፣ በቃ ምንም አታቅም ነው ለእኔ። አይክፈሉ ገና አትሊስት ለስራው እራሱ ይሄ ቫሊዩ የሌላቸው ጀስት ገንዘብ ብቻ ኢንቨስት እናድርግ የሚሉ አይነት ፕሮዲሰሮችም አሉ ምናምን፣ እሱሱ ትንሽ ይፈትናል፣ ግን ሙዚቃው ላይ ያሉ ሰዎችን ሳገኝ አሁን እግዚአብሔር ይመስገን አሁን ስቴብል ሆኗል። ስቴጅ ላይ ተለያዩ ወይስ ሲንግሎችን ብቻ ነው የምትሰሪው ነው አዎ ትንሽ ከትምህርቱም ጋር ከስቱዲዮውም ጋር ትንሽ እንትን ስላልኩኝ ክለብ ምናምን አልጀመርኩም፣ ግን ያው አይቀርም። እንጠብቃለን፣ እጠራቸዋለሁ። እስቲ ወደ ግል ህይወትሽ ደግሞ እንምጣ። የግል ህይወትሽ እንዴት ዞሻል? ደህና ነው ደህና ነው። እርግጠኛል? አይ ቅድም ከስቱዲዮ በፊት እዚህ ጋ ቀለበት ነበር። አውልቀሽ ነው የገባሽው ሞሽ በስቱ ነው። ልቀንስ ብዬ ነው ነው። ስለዚህ ይሄኛው ብቻ የሚደረገው ቀለበት መሰለኝ ለጋብቻ ሲሆን መሰለኝ። እንደት ነው የትዳር ሁኔታሽ? እስኪ አሁን የሙዚቀኛና የዴቲንግ ህይወት በጣም አስቸጋሪ ነው ይባላል እንደሁም አንቺ ሜይ ቢ ገና ወደ ክለቡም ስላልሄድሽ ምናምን ይሆናል እንጂ ብዙ ሙዚቀኛና የትዳር ሁኔታ የዴቲንግ ሁኔታቸው በጣም አስቸጋሪ ነው ሶብስ ነው ይባላል። አልሰማሽም ይሄ ነገር አልሰማው ስቱዲዮ ስለሆነ ብዙ አልሰማም። ወሬ ለእዚያ ውሎ ስቱዲዮ ስለሆነ ስቱዲዮም እኮ እንዳለ ሙዚቀኛ ነው ያሉ ስለ ሙዚቃ ነው የሚወራው፣ ስለ ትዳር ብዙም አይወራም። የት ስቱዲዮ እንደሆነ ነገር እንጂ እስካሁን ምንም ነገር የለም። እስቲ ከሲንግሉ በኋላ እናወራለን። አሁን ትኩረቴ እሱ ሀሳቤን ወሰደው። ስለዚህ ለትዳር ምጠልግኝ ሰዎች ከሲንግል በኋላ ነው እንዴ ነገር ማን የከፈለ አጣ ተጠይቅልኝ ብዬ ነው በዛው። ስለዚህ ምንም ነገር እንደሌለ ነው። ማነቱ ቢጠፋቸው ባያውቁት እንዴ ባይገባቸው ባይገባቸው ፍቅር ንውር ነው የሚሉት፣ ዘባይና መ ያልተረዱ ሁሉ አንተስ እንዴት ነው? ወደ ፊልሙ እንዴት ገባክ? ደን ይዞረ የስራው ከድሮም ጀምሮ አርት ውስጥ ነው። ከትምህርትም ጀምሮ ዲግሪ ሃይስኩል ጨርሽ ወደ ዲግሪም ሲሄድ አርትን ያጠናሁት ከዛም በኋላ ሙሉ ወደ አርትን ሄደው፣ አርት ደግሞ ፊልሙ አካባቢ ነበርኩ ለረጅም ጊዜ ፊልምና ማስታወቂያ አካባቢ። በዛ የመጣ ነው የኔ

ብዙ ነገር እንሰማለን፣ ጭምጭምታ እኮ እንሰማለን። እርግጠኛ መሆን ነው የማንችል። ብዙ ጭምጭምታ እውነት ነው፣ እውነት ነው፣ እውነት ነው። ለነገሩ እኔ አካባቢ የሆነው እሷን የማያቀኝ ነው። ፍቅር እንግዲህ ያው እናቴ ነች፣ ቆንጅዬ ነች በጣም። ስለዚች አባትሽን የወጣሽው ትገልሀለች ካየችው እንግዲህ እናቴ ኬል እጀምርለክ አረብ ሀገር ነው ያለችው። ረጅም አመት ወደ አስር አመት ምናምን ይሆናታል። እና ያው በጣም ነው መወዳት። በእርግጥ ያው አብዛኛው ሰው ማንኛውም ሰው በሚባል ደረጃ እናቱን ይወዳል። ግን በቃ የእውነትም ፍቅር ነች አዲስ አበባ መኖር ማመን በራሱ ልጅ ከአዲስ አበባ እንዲኖር ብቻን መኖር ሴት ሴትነት አለበት ምናምን እና እኔ ላይ እምነት እምነት ስላላት ብቻ እሱ በራሱ እንድጠነክር አላማይን እንዳልተው ያደርገኛልና፣ ስለምታምንብኝ ስለምታምነኝ ቃላት ያደረኛል፣ ስለእሷ እና በጣም ነው የምወዳት። እንግዲህ እግዚአብሔር ደግሞ ነገሮችን አስተካክሎልኝ እሷን ወደ ሀገሮ ለማስገባት ነው ምኞቴ። ብዙ ከሄድኩኝ ያለቅሳል አልፈልግም። እንግዲህ አስር አመት ቆይተዋል። በአስር ዓመት ውስጥ ምን ያህል ተገናኛችሁ? አልተያየንም እንግዲህ እስካሁን። በአካል አስር ዓመት በጣም ብዙ ነው። በጣም ለእናትና ልጅ ደግሞ በጣም በጣምናት። ፍቅር ለአስር ዓመት ያህል አለማግኘት ከባድ ይመስለኛል። በጣም ምን አይነት ስሜት አለሁ? በቃ በጣም ከባድ ነው ማለት እኔ እንጃ። ከእድሜም አንጻር አይ ቲንክ ከፍ ብዬ ምናምን ወይ በዚህ ሰዓት ምናምን ሄዳ ቢሆን ግን በቃ ከልጅነት ጀምሮ ማለት ይቻላል ከእሷ ጋር ጊዜ ያላሳለፍ ነው እና ሰው እናቴ ሲል ምናምን ከእናቱ ጋር የሆነ ምናምን ነገር ሳይ በጣም ነው የሚከፋኝ። በዓል ሲሆን ሲያመኝ፣ በቃ ብዙ ነገር አለው። ብቻህን ስትኖር ደግሞ ስትታመም አልነግራትም። ብዙ ነገር ሲያመኝ ምናምን ብዙ ነገር አታውቅም እሷ ግን በቃ በጣም ነው የሚከፋኝ። በዛ ላይ ደግሞ ያው አረብ ሀገር መሆኗ፣ ምክንያቱም በጣም ወጣት ነች በነገራችን ላይ በጣም። እና እድሜዋን ነው ወጣትነቷን ነው ለእኛ ለልጆቿ ስትል መስዋዕት ያደረገችው። በዚሁ አጋጣሚ እሷን ብቻ ሳይሆን በስደት ለቤተሰቦቻቸው ለልጆቻቸው ወጣትነታቸውን እየገበሩ ላሉ በሙሉ እኔ እንጃ ትልቅ አክብሮት ነው ያለኝ፣ ምክንያቱም አውቀዋለሁ ስሜቱን በቃ በጣም ቅርባቸው ነኝና በጣም በቃ ክብር ይገባቸዋል። በዚህ ያጋጣሚ ሶ የምታይበት ጊዜ ቅርብ ነው ወይስ ብታያት ያለሽ ስሜት ምን አይነት ነው? እሷን ለማየት ያለሽ ጉጉቱ? እኔ እንጃ እንዴት ቦታው ላይ ስትሆን ነው የምታውቀው ግን ምንም ብቻ እግዚአብሔር ቀኑን ቅርብ እንዲያደርግ ብቻ ነው ምፈልገው። እንኳን ስርቆ ይቅረና እያለም የሚናፈቅ ሰው መለየት ነው የሚያውቀው ህመሙን፣ ስቃዩ። እኛ ፍላጎቱ አለን ግን ፈቃዱ ደግሞ እግዚአብሔር ነው። ነገሮችን ማስተካከል የሚችለው እሱ ነው። ስለዚህ እግዚአብሔር ቀኑን ቅርብ እንዲያደርግልን የእናት ፍቅር የሚለውን ነገር እኔም በቅርበት እንዳየው እዛም ሆና በምትችለው ምንም አላሳጣችኝም። ግን በስልክ ነው ምትገናኝ ጊዜ? አዎ፣ በስልክ በቪዲዮ በየቀኑ በሚባል ደረጃ። አሁን እዚህ እንደሆንኩ እራሱ ታውቃለች። ምንም በጣም ክሎዝ ናቸው ማለት ነው። አሁን የአገር ርቀት ነው እንጂ ያለው በእናንተ መሀል ግን በጣም ቅርበት አለ። አዎ በጣም በመመሳሰል ደረጃ ኢቨን፣ በጣም እኔ ነኝ እሷን የምመስለው በደንብ፣ እና እድሜዋን ማለ ምናምን እንግባባለን። ይሄ ብዙ ነገሬ ከባህሬም ጭምር ከእሷ ጋር ስለምቀራረብ በደንብ ነው የምንግባባው። እሷ የማታውቀው ነገር የለም። እኔ እስካሁን በህይወት ያደረኩት እሷ የማታውቀው ነገር የለም። ሁሉንም ታውቃለች። አስር ዓመት ሙሉ ቆይታለች፣ ግን አብዛኛው ህይወቷን ለእኛ ነው ለእኔ ትልካለች ምናምን። ብዙ ሰው ነው የምትረዳው፣ ለእኔ አታውቅም ለራሷ ማለት አታውቅበትም። ስለዚህ እኔ ነኝ ነገሮችን ቶሎ በቃ አስተካክዬ፣ እሷን አመቻችቼ ወደ አገሯ እንድትገባ ማድረግ የምፈልገው እኔ ነኝ። ከእሷ ምንም ኤክስፔክት አላደርግም። በቃ እሷ እዛ ሆና ሰፖርት ማድረግ ነው በቃ ሰው አትለይም ይብንና በቃ እግዚአብሔር እኔን መንገድ እንዲያደርግላት ነው ምኞቴ። አይሆፕ በቅርቡ ትገናኛላችሁ። ለእናስባለ ቀተስበው የቅር እምላለው ወድሃለው የፍቅር መጠን በቃል ከምገልጸው በላይ ወድሃለው። በጣም ኢሞሽናል አርጎሻል ይሄ ኢሹ አንድ ማስለቀስ ነበር ጥረት። ባይሳካ ብዙ ነገር ኢሞሽናላቸው አላቸው። አሁን እስፔሻሊ አንቺ አሁን ትንሽ ነገር ይበቃሻል መሰለኝ። ኢሞሽናል ሙዚቃ ማ ሴም ታይ በጣም ብዙ ነገሩ ኢሞሽናል ይመስለኝ። አዎ፣ አዎ። እንደውም ትንሽ ብቻ ብቻዬን መኖሬ ማለት በ16 ዓመቴ ምናምን ነው ብቻዬን መኖሬ የጀመርኩት። ክፍለ ሀገርም ሆኜ ብቻዬን ነው የተማርኩት። ትንሽ የሆነ አክስት አጎት ቤት ትንሽ አይመችም። ስለዚህ እዚህ በጣም በልጅነት እድሜ መኖር እንደዛ ነው። ብቻዬን መኖር የጀመርኩት እና ስንት ሆነ ማለት ነው? አሁን ከዚህ ከኢሞሽኑ ሳንወጣ የቀድሙን ማሻፕ ደግሞ የቀድሙን ጉርጉሮ በጣም ቆንጆ አድርጌ ብለሽ ነው ያልቀድም። እንግዲህ እስኪ ለእኛም ለተመልካቾቻችንም ቆንጆ ነገር እንስ ማስቲክ። የትኛውን እኔ የፈለግኩትን? አዎ፣ አንቺ የፈለግሽው። ከዛ ፊት ግን የወንድ ሙዚቃ ነው የሴት ሙዚቃ ነው በጣም ኮንፈርተብል አድርጎች የምትጫወቹ? በብዛት የወንድ ይመስለኛል። ለምን? እኔም እሱን ስለምሰማ ይመስለኛል። የወንድ ስለምትሰሚ? አዎ፣ ከልጅነትም የሴትም እሰማ አለው? አስተር ምናምን እሰማ አለው። ግን እንዴት ነው ሰምተክ ለመዝፈን ፐርፎርም ለማድረግ ምናምን የወንድ ይቀለኛል። ለምን እንደሆነ፣ የወንድ ይቀለሻል። በጣም ጥሩ እንግዲህ፣ የወንድ ስፈኝልና፣ በዚህ ስሜት ግን አይሆንም። ግን ግን እሺ፣ ከሌላ ሰው ባይህ፣ ለማመን ይጨንቀኛል። አፍቃሪ ነኝና፣ ሳስበው ያመኛል። ብሰማም ለምን ብዬ ራሴን አልጠይቅም፣ ፍጹም ያንተን ያህል ሰው ወድጄ አላውቅም። ታዲያ ምነው ልብህንም ባይጎዳኝ ምነው ምነው፣ እረ ነፍሴ ድረስ እስከሚሰማኝ ምነው ምነው፣ እስኪ ምነው ልብ ለኔ ቢያዝንልኝ ምነው ምነው ከምታም ነው በላይ ፍቅር አለብኝ ምነው ምነው። ቆንጆ ነበር በጣም ቆንጆ ሙዚቃ። ምን ተቀብያለሁ። አሁን በጀመርሽው የሙዚቃ ህይወት እና በዚህ መስመር ውስጥ አሁን ያለሽበት ሁኔታ እንግዲህ ቢ ከአመት ከስድስት ወር በኋላ ደግሞ በጣም ከገናና ከሚባሉት አርቲስቶች ማለት መደብ የሚችበት ሁኔታ ላይ ያለው በዚህ አካሄድሽ እንግዲህ ከአጀማመርሽ ማመስገን የምትፈልዩ ሰው አለ? በጣም ከሊረድቶኛል። አዎ ብዙ በሀሳብ አይዞሽ ሙዚቃ ውስጥ እንዴት ነው፣ በሀሳብ ሰፖርት ማድረግ በራሱ ትልቅ ነገር ነው። ምክንያቱም በጣም የሆነ ይሰለቻል አንዳንዴ ተስፋ ምናምን ልትቆርጥ ትችላለህ እና ብዙ ናቸው። እንዳረሳ ባለሙያዎቹን ባለሙያዎቹን እንዳረሳ አይ አንድ ወንድማ ከተቀሽ እኛም ጊዜ ይኖረን። አዎ፣ አዎ፣ ያው በመጀመሪያ ከልጅነቴ እስካሁን ድረስ ጠብቆ እዚህ ላደረሰኝ ለልውል እግዚአብሔር ክብሩን እሱ ይውሰድ። ከዛ በመቀጠል ግን ያው ቤተሰቦቼ ስፔሻሊ እናቴ፣ እሷም ማመስገን እፈልጋለሁ ኦሪከርድስ በአጠቃላይ የኦሪከርድስ አባላት ማመስገን እንፈልጋለው። ከዛ ደግሞ ጓደኞቼ ጓደኞቼ ማንም ሰፖርት በማያደርገኝ ሰዓት ኢቨን ቤተሰብም ሆኖ አንዳንዴ ትምህርትሽ ላይ ብቻ ምናምን የሚባል ነገር ይኖራልና ተመርቄ ስራ መያዝ ምናምን እሱን ብቻ ነው የሚፈልጉት የነበረውና ያኔ ከዛን ጊዜ ጀምሮ የምታምኑብኝ ጓደኞቼ ያው ታውቁታላችሁ ራሳችሁን በጣም አመሰግናለሁ። በመጨረሻም ደግሞ ቃና ቲቪ አንተንም እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። በጣም ቆንጆ ቆይታ ነበረን። ያው ካሜራ እንደመፍራቴ ግን አሁን አሁን በዚህ ከሆነ እንጂ ራሱ ፕሮግራሙን ልዘግዩ ስለሆነ በዚህ ላይ እንግዲህ ፕሮግራሙ ሳትዘግዩ አንድ ቢቀረን ጥያቄ አለ። እሺ፣ እሺ። ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንተ ሌላ እንግዲህ በቃ ፕሮዲሰራችን የሙዚቀኛ እሳቤ አስተያየት እንዴት ነው የሚለውን ነገር ለማየት ብሎ አንድ ጥያቄ አዘጋጅቶብሻል እንግዲህ ምን መሰለሽ አሁን ግራጫ ከለር አለ ግራጫ የሚባል ከለር አለ አሁን ምንድን የምታደርጊልኝ መሰለሽ ስሙን ነው ማጠቅሽልኝ ሌላ ሰው ግን ማስረዳት መቻል አለብሽ ያንን ከለር እንዲያውቁት ስሙን ብቻ ግን መጥቀሳችን እሺ ግን በመጀመሪያ ግራጫ ምን አይነት ነበር? አይ ሌላ ከለር የለም። እውነት ግራ ገባኛ ግራጫ ግራጫ፣ አዎ ግራጫ ይከብዳል። እሺ በርገንዲ እናደርገው። ግን ስሙን ሳጠቅሽ ነው አስርተሽ እንድናውቀው የምታደርጊው ከለሩ፣ የለበስኩት ቀሚስ እንደሚታወቅ ነገር ጥሩ እንጂ ያን በዛ በግራጫ ከቀጠልን ብዙ ጊዜ ነው ብናሳልፈው። ጋንጂ ጋር ግራጫ እስክታቂዱ እስክታስረዱኝ ከባሽ። እስቲ ክለሩን ሲልቨር እናርገው። የብር ያንገት አብል እሱ ሲልቨር አይደል? አትግል ስሙ ነው ወይኒ። ስለ ክለሮች ማጥናት ነበረብኝ ከመምጣቴ በፊት ብትነግረኝ ይለፈኝነት ጎበዝ አይደለውም ይቀርበሉኝ። እንግዲህ በመገናኛ ፕሮግራም ዛሬ ብስራት እናገኝተን ከብስራት ጋር የሆድ የሆዳችንን ተጫወተን ፕሮግራማችንን እዚህ ጋ አብቅተናል። ብስራት እጅግ አድርጌ አመሰግናለሁ ስለመጣሽ። በጣም አመሰግናለሁ። ደስ የሚል ቆይታ ነበረ።